ያው ስሜ መኮንን አጥናፉ ይባላል የወረዳው አስተዳዳሪ ነኝ። ስሜ የራሴ ላስተዋውቅ ብዬ ነው። እሺ ክቡር አቶ እንድሪስ አብዱ የአማራ ብሔራዊ ክልላዊ መንግስት ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ፣ ክቡር አቶ እንዳልካቸው ሲሳይ የአማራ ብሔራዊ ክልላዊ መንግስት ህብረት ስራ ማህበር ማስፋፊያ ባለስልጣን ምክትል ኃላፊ፣ ክቡር አቶ አራጌ ምር የሰሜን ወሎ ዞን ዋና አስተዳዳሪ ክቡር ጀነራል ሻምበል ፈረደ የሰሜን ምስራቅ እዝ ምክትል አዛዥ፣ ክቡር ኮሎኔል ቢራራ ሙንዬ የስምንት መቶ ሁለተኛ ኮር ዋና አዛዥ፣ እንግዶቻችን እንኳን ደህና መጣችሁ። አንድ ጊዜ ሞራል ብትሰጡልን። ያው ከዚህ በመቀጠል እዚህ የተገናኘ ነው በሰላም ጉዳይ ለመወያየት ነው። ያው የሰላም ጉዳይ በእኛ አካባቢ ከራቀ ብዙ ጊዜያቶች ሆነዋል። ከወያኔ ጦርነት ጀምሮ አካባቢያችን በጦርነት በግጭት እየታመሰ ያለ አካባቢ ነው። ይሄ ደግሞ በሰብአዊ ሀብታችን ላይ ከፍተኛ የሆነ ኪሳራ አድርሷል። በኢኮኖሚ፣ በማህበራዊ፣ በመሰረተ ልማት በአጠቃላይ ከፍተኛ የሆነ ኪሳራ ደርሶብናል። ከጦርነት ሳናገግም መልሶ ሌላ ግጭት ውስጥ ነው የገባ ነው እና በተለይ የሰሜኑ ጦርነት ችግር ካደረሰብን በኋላ በተለይ ራያ ቆቦ እና ሰሜኑ ለይ ምስራቅ አማራ በአብዛኛው በችግር ውስጥ እንድንቆይ ተደርገናል ማለት ነው። እየጎዳነ ያለነው እኛን ነው። ይሄ ግጭት በዋናነት ግለሰብን፣ ተቋማትን፣ አጠቃላይ አማራ ክልል ምስቅልቅሉን ያወጣ ነው። ምንም የተጠቀምነው ነገር የለም። ያተረፍነው ነው ነገር የለም። በተለይ ራያ ቆቦ እስካሁን ድረስ ህዝባችን እረፍት አላገኘም። ከግጭት ወደ ግጭት፣ ከጦርነት ወደ ጦርነት እየተራመደ ህዝባችን ችግር ውስጥ ነው ያለው። ብዙ ህጻናት ከትምህርት ቤት ውጭ ሆነዋል። ብዙ መሰረተ ልማት ወድሟል። ብዙ ችግሮች ውስጥ ነው ያለ ነው። ስለዚህ ህብረተሰባችን ጦርነት በቃን፣ ችግሮች ካሉ በሰላማዊ መንገድ መፈታት አለባቸው። ከዚህ በመጣ ግጭት ሲጋ ለወታደሩ ትኩስ እንጀራ ሊሄድ አዚያ ቆስሎና ሙቶ ሲመጣ ቆቦ ላይ

በአጠቃላይ ግጭቱ ራሳችንን እያጠፋን ያለ ሂደት ስለሆነ ይህንን ራሳችንን በራሳችን እያጠፋን ያለ ነው ሁኔታ አሁን ላይ ቆመ ብለን መመካከር እና መፍትሄ መሆን ካልቻል፣ አስቸጋሪ ሁኔታ ይገጥመናል የሚል ሀሳብ አለኝና በጥቅሉ በዚህ ደረጃ እንግባባ። የግጭቱ መነሻ መንግስት ነው። ለዛውን ፖለቲካን ያላችሁት አሁን ይቻ ሀገር የፖለቲካ ስብራትም የኢኮኖሚ ስብራትም የፍትሐዊነት እና በአጠቃላይ በርካታ ችግሮች ገጥመው ቆይተውን በተለይም ደግሞ የቲፒኤልፍ የበላይነት በዚች ሀገር ላይ ገንግኖ ከጫፍጫፍ አንዱን ልጅ አንዱን የእንጀራ ልጅ በማድረግ ፍትሃዊነት ሳይረጋግጥ የቆየንበት ሁኔታ ተፈጥሮ ይህን በህዝቡ ገፊ ጥያቄ በኢህአዲግ በውስጥ ሪፎርም አድርጎ አዲስ ሁሉን አሰባሳቢና ሁሉን አሳታፊ የሆነ የፖለቲካ አውድ ተፈጥሮ ብልጽግና ፓርቲ የብሔር ፓርቲ ሳይሆን የጎጠኝነት የብሔርተኝነት አስተሳሰብን እያጠበበ ቅድም አባቶች ስትሉት እንደነበረው አንዲት ኢትዮጵያን ለመገንባት አንዲት ሀገረ መንግስት ለመገንባት አንድ ህዝብ ለመገንባት ሰፊ ስራ ተሰርቶ አሁን ሀገራችን በአንድ ፓርቲ የሚመራ ከትርክትና ከአሰባሳቢነት ወጥቶ ከፋፋይነት እና በታኝነት አስተሳሰብና ህዝብን ወደ አንድ የሚመጣበት አውድ ተፈጥሯል። ስለዚህ የፖለቲካ ስብራቱ አይደለም ይሄን ችግር ያመጣው። ይሄ ችግር በባለፉት ስርዓት በኢህአዲግ ምን በለው ቀደም ባሉት ስርዓት ያልተጠቀመ ህዝብ ነው። ይሄ የአማራ ክልል ህዝብ በመቼውም ጊዜ ቢሆን ነገስታቱን የተፈጠሩ ከአብራኮ የወጡ የአማራ ነገስታቶችን ቢኖሩም እንኳን በወቅቱ የነበረ የፖለቲካ አስተሳሰብ ለራሳቸውና ኤሊት ለተባለው ለራሱ ስሮ መንግስት እንጂ ለጠቅላላ ጭቁን ህዝቡ የጠቀመ ስርዓት እንዳልነበረ ይታወቃል። በዚህ መሰረት ሰፊ የአማራ ህዝብ አልተጠቀመም። በራሳችንም ነገስታቶች፣ በትናንትም፣ በቲፒኤልኤፍ የበላይነት በሌላው ግን ይሄ ትርክት አማራ ጨቋኝ እየተደረገ በሌሎች ብሔር ብሔረሰቦች ዘንድ ያለ አግባብ የተተረከ ትርክት ስላለ ይህንን ወደ አንድ እናምጣት ስህተት ነው። የአማራ ክልል ህዝብ የማንኛውም ኢትዮጵያ ህዝብ እንደደረሰበት ግፍ እንደደረሰበት የፖለቲካ አድሎ፣ የኢኮኖሚ ኋላ ቀርነት አብሮ ገፈት ቀማሽ እንጂ አልተጠቀመም። ስለዚህ አንድን አድርጎ የሚያስተዳድርና ህዝብን የሚጠቅም መንግስት ስርዓት ይፈጠር ተብሎ እናንተም ጥቂቱ የክልሉ የፖለቲካ ሊቃኖች፣ ምሁራኖች፣ አርሶ አደርም በጋራ ታግለን ያመጣነው ስርዓት ነው። አሁን የብልጽግና መንግስት ነው። ስለዚህ ጦርነት በቃን፣ ሰላም ይሻለናል፣ ጉዳዩ በሰላም መፈታት አለበትም ብሎ ህዝቡ በባለቤትነት መጠየቅ መቻል አለበት። በመንግስት ብቻ ይሄ ያለው ግጭት የሚቆም አይደለም። ስለዚህ ህዝቡ ባለቤት ይበቃናል ይበቃና ድረስ ያስፈልገናል ብሎ መጠየቅ እስካልቻለ ድረስ አስቸጋሪ ነው። በተለይ ደግሞ ይሄ ሮቢት ቀጠና ወይም ሮቢት ክላስተር ተደጋጋሚ ግጭት የሚነሳበት አካባቢ ነው። ለምንድን ነው ከሌላው አካባቢ በተለይ ሮቢት ላይ መንጀሎ ላይ ተደጋጋሚ ግጭት የምነሳው? ህዝቡ ለምን ተውና ይሄድም፣ ለምን እዚህ ጥይት ይተኮሳል? ጫካ ነው ወደዛ፣ የጦርነት ቦታ ሌላ ነው፣ ከተማ ነው። ስለዚህ ለምን ሮቢት እና አካባቢው ተደጋጋሚ ግጭት ይነሳል? ህዝቡ እየሞት ነው፣ እየተሰቃየን፣ ችግር እየደረሰብን፣ ለምንድን ነው ዝም የምንለው? በተለየ መንገድ እየወደቅን ነው ያለው። ስለዚህ ጦርነት በቃን፣ ሰላም ይሻልና ጉዳዩ በሰላም መፈታት አለበት ብሎ ህዝቡ በባለቤትነት መጠየቅ መቻል አለበት።